የተወዳችው እግዚአብሔር ልጆች ሁላችሁ እንደምቆያችሁ፣ ሁሉን የሚችል አምላክ ክብር ምስጋና ይገባዋል። አሁን ዛሬ የምንገኘው በደቡብ ኢትዮጵያ አዋሳ ከተማ ነው። አዋሳ ከተማ እንደምታውቁት የደቡብ ኢትዮጵያ የደቡብ ክልል ዋና መቀመጫ ሆናል ብዙ አመታት። ደማቅ በጣም ትልቅ ከተማ ነች በስምት ሸለቆ የምትገኝ እንደዚሁ ደግሞ ጥቁር ሀ በሚባለው ወንዝ አማካኝነት ከኦሮሚያ ክልል የምትዋሰን የሲዳማ አሁን በአሁኑ ሰዓት የሲዳማ ክልል ዋና መቀመጫ ናት። ድሮ እንደ ድሮ የደቡብ ኢትዮጵያ የደቡብ ክልል ዋና ከተማ አይደለችም። በራሷ የሲዳማ ክልል ዋና ከተማ ነው የምትባል ትንሽ ደማቅ የነበረች ከተማ ነበረች። አሁን በመጠኑ ቅስቃዜ ይታይባታል። ቢሆንም ግን ውበቷ ንጽህናዋ በጣም ድንቅ ነው። በዚህ በጣም ብዙ ጠንካራ ክርስቲያኖች ኦርቶዶክሳውያን አሉ። በጣም ትልቅ ቤተክርስቲያን አለን፣ የአዋሳ ገብርኤል በዓለም አቀፍ ደረጃ ይታወቃል። የአዋሳ ንግስ፣ የገብርኤል ንግስ። በቅዱስ ገብርኤል ንግስ ላይ አዋሳ ከተማ በጣም ደምቃ ያመት ይታይበት፣ ቤተክርስቲያን ነው አሁን ባለበት ቦታ። እሱ ቤተክርስቲያን አይታየም፣ ነገር ግን በጣም ትልቅ ቤተክርስቲያን አለ። ቅዱስ ስላሴም እንደዚሁ፣ እመቤታችን ቅድስት ድንግል ማርያም፣ የቸሩ መድኃኔዓለም ፊት ለፊታችን የምታዩት ቤተክርስቲያናት በዚህ ከተማ ይገኛሉ። ከዚህም በላይ ብዙ አብያተ ክርስቲያናት እና ጠንካራ ሀገር ስብከት ነው ያለው እጹ አቡነ ዮሴፍ ይባላሉ። የዚህ ሊቀ ጳጳስ፣ የዚህ ሀገር ስብከት ሊቀ ጳጳስ በጣም ጠንካራ እና የተማሩ በአስተዳደራቸውም በረኝነታቸውም የተወደዱ ሊቀጳጳስ ነው የሚገኙት። የተማሩ ምሁራን የሆኑ የሀገር ስብከት ኃላፊዎች ጠንካራ ጠንካራ መምህራን ይገኛሉ። ከዚህ ህጭም ከተማ በጣም ብዙ ጠንካራ ጠንካራ መምህራንና አገልጋዮች ወጥተዋል። እንግዲህ ሰሞኑን የመጣ ነው፣ ዛሬ የመጣ ነው የመጣ ነው፣ የመድኃኔዓለም በዓል ለማክበር ነው። እንደምታ ፊልግታችን ይሄ የቻው መድኃኔዓለም፣ የሐዋሳ መድኃኔዓለም ቤተክርስቲያን ነው የተሰራውን በጥምቀተ ባህር፣ በሐዋሳ ጥምቀተ ባህር ቦታ ላይ ነው ጌታ የተጠመቀበት ቦታ የጌታችን ታቦት ክፍል ያላችሁ እጅግ ያምራል። እጅግ ድንቅ ነው። በጣም ድንቅ በሆነ ኪነ ህንፃ የተሰራ ያለ ነው። ገና ህንፃው አላለቀም፣ ግንባታ ላይ ነው ያለው ግን እንደምታወት በጣም ነው የሚያምረው በዛ ቤተክርስቲያን ነው ነገም ክብረ በዓል የምናከብረው። ዛሬ ማታን ላይ እናደርጋለን፣ ፕሮግራሞችን በቀጥታ ስርጭት እናስተላልፋለን። ሁላችሁም እያላችሁበት እንደምትከታተሉ ተስፋ እናደርጋለን። እንኳን አድረሳችሁ መድኃኔዓለም ኢየሱስ ክርስቶስ ስም ብሩክ ይሁን እንኳን ለስቅለቱ እንደምናስበት በዓል ለሰላም በጤና ያደረሳችሁ እላለሁ እግዚአብሔር ልጆች የተባረኩ አምላካችን ተስፋ ለቤታችሁ ለምሯችሁ ብርሃን ይሁን ጌታችን አምላካችን ኢየሱስ ክርስቶስ ጠበቃችሁ እንግዲህ የማታውንም ጉባኤ እንደዚሁ ደግሞ የነገውን ንግስ እንደዚሁም የነገ ማታውንም ጉባኤ በቀጣ እንድትከታተሉ ጋብዛሉ እግዚአብሔር እናንተን ቤታችሁን ባርክ ቄስ አሸናፊ ነኝ ሰላም